አታም ጠው ስለው አምጥቶ ቆልለው የራሱ አሮባት የሰው ታማስተላለች ማለት አሁን ነው በጉችዬ እሩቲ ስታለቃቀስባችሁ ፍቅር ላይ ፊጥ ማለታችሁን ተዋላልኳችሁም አሁን ደግሞ ነፃነትን ነይ ብለ ያመጣቻት ፍቅር ናት ፍቅር ጋ ነው ያረፈችው ፍቅር ቤት ናት ያለችው እያሉ እንግዲህ ነገር ለመቆስቆስ ፍቅር ጋ ለማነካካት ብዙ ጥረት እያደረጋችሁ ትገኛላችሁ ፍቅር ናት እንደዚህ የምታደርገው መቼ ነው ከፍቅር ራስ የምትወርዱት ግን እናንተ እሰይ ይገናኙ እኔማ ቢገናኙ ደስ ስለሚለኝ ነጻነትና ፍቅር አብሮ አንድ ቪዲዮ ቢሰሩ ሁሉ እንዴት ደስ እንደሚል የታውቃላችሁ አደለ? ሲጀመር ማለት ነው እናንተ በጎችዬ። ፍትል ሩታ ፍትል ሩታ እያላችሁ ነው። አሁን በጣም እያለቀሱ ነው። አንዷ ታለቀስ ቆይችን ብር ይመጠውታለች። ሲጀመር እንደዚህ ላለማልቀስ ለምሳሌ፣ አንዲት እናት ልጇን ስታሳድግ፣ ስታጠፋ እየቆነጠጠች ጥሩ ስትሰራ እያበረታታች ነው አደለም የምታሳድገው። እንግዲህ እኛ ደጋፊ ተብዬዎችም አድናቂ ተብዬዎችም እንግዲህ እንደዛ ነን ነው የምንወደው ሰው ከሆነ ሰውን የምናደንቀው ከሆነ ስታጠፋ ቁንጥጥ እንደዚህ አታድጊ አስተካከይ ማለት፣ ጥሩ ስትሰራ ማድረግ። እናንተ ኮ ማለት ነው፣ ሌላ ወንድ ሄዳ ሁሉ ሩቲ የኔ አንበሳ ሩቲ የኔ ጀግና በቃ እንደዚህ ናችሁ እናንተ ማለት ነው። በስነ ስርዓት አልቀረጻችሁትም አላሳደጋችሁ። ይህ ሁሉ ነገር እንዲደርስባት ያደረጋችኋት፣ በነገራችን ላይ እናንተ ደጋፊዎች ናቸው እያሽቃበጣችሁ፣ እሩቲ የኔ ጀግና፣ የኔ አንበሳ፣ እኛ አለንልሽ። እስኪ አሁን እንግዲህ እርጉዝናት፣ ቤት ተከራዩላት። ጎዳና ልትወጣ ነው፣ ማንም የሚረዳኝ የለም፣ የሚደግፈኝ የለም አለች እያለ ነው አቤላ። እንደሰማችሁት ማለት ነው። አብርሽ በድጋሚ ከነፂ ጋር ይመጣል፣ ጠብቁ። በነፂ ዩቲዩብ አንድ ቪዲዮ ይለቀቃል። አሁን ላይ አብርሽ በሩታ ቻናል ራሱ ቪዲዮ መልቀቅ ትተዋል። በወር አንድ ምን የሚለቅላት፣ በጣም ያሳዝናል። በራሱ አምስት ቪዲዮ በተከታታይ በራሱ ይቻላል ለቀቀ። ስለዚህ አሁን በቃ ምን ልበላችሁ። እራሳችሁ ናችሁ እንደዚህ እንድትሆን ያደረጋችኋት። አንድ ሰው ሚዲያ ላይ መጥቶ ጥሩ አስተያየት እኛ አሁን ለምሳሌ እንደዚህ አታድርጊ፣ ቤተሰብሽን አትሳደ ብለን አስተያየት ስንሰጥ፣ ያኔ እናንተ ውሻ ቅንቅናም ቅናታ ባለ በቃ በጣም ነው የምትሳደቡት። እኔ በነገራችን ላይ ማንንም አልደግፍም። አንቺ አስመሳይ ውሸታም፣ እኔ አስመሳይ አይደለም። በነገራችን ላይ ከልቤ ነው፣ ሰውም ስደግፍም ሳደንቅም በቃ ሲሳሳቱ። እኔውም ፍቅርዬን በጣም ነው የምወዳት። በነገራችን ላይ ደጋፊ ምናምን ልትል እኔ፣ ደጋፊዋ ሳይሆን በቃ በምትሰራው ስራ በጣም ማደንቃት አደንቃታለሁ። በቃ ትመቸኝ ል መችት ነው ምትለ በቃ ስትስቅ ብቻ ውስጥ ፍክት ነው የሚለው እውነት ንኮ ነው። እና እሱ አሁን የሆነ የሚያይመችኝ ስራ ከሰራች ገለፍጣለሁ። ስለዚህ እናንተ መጀመሪያ መጥፎ ነገር ስትሰራ ቤተሰቧን ረግጣ ስትመጣ እናቷን እህቷን ስትሳደብ እያለጋ ብቻ ሄዳ ልጋስር ስትጋደም ዝም ብላችሁ አሁን ከተረገዘ በኋላ ብታንቦ ጨራረቁ ምንም አታመጡ። ምን የምትመልሱት ነገር የለም። መምከር ያለባችሁ ያኔ ነው። ስለዚህ አብረሾች ያለክክስ እንዴ ምን ማለት ነው? እራሷናት ተጎትታ የመጣች ሲጀምር፣ ማንም ሰው እንደዚህ ራሱ ክብሩን ጥሎ ሄዶ ሲጀምር፣ ቤተሰቦቿን ስትሳደብ እኮ ይሄ ነገር እንደሚመጣ ማወቅ ነበረባት። ገባችሁ? አለ አንድ ሰው ቤተሰብሽን ካላከብርሽ ባልሽ ሊያከብርሽ አይችልም። በቃ ቤተሰብሽን ስታከብሪ ካላየ ባልሽ አያከብርሽም፣ በጭራሽ ማለት ነው። ነገ ልክ አሽቀንጥሮ ነው የሚጠልሽ። ማንም የላትም ብሎ ነው የሚያስበው። ስለዚህ እንደዚህ እንድትሆን ያደረጋችኋት እናንተ አድናቂ ተብዬዎቹ ናችሁ። አብረሽ ለክስክስ፣ ሌባ፣ ምናምን ምናምን። ሲጀመር አብረሽ ገንዘብ ነው በቃ ፕላኑ። ገንዘብ ናት፣ እሩታ ገንዘቡ ናት፣ በቃ ቢዝነሱ ናት። እያስለቀሰም እያነፈረቀም ሁሌ ታነፈርቅለታለች፣ ታለቅስለታለች፣ ዩቲዩብ ፖስት ያደርጋል፣ ቪዲዮን፣ ብሩን ይቆመቁማል፣ መኪናውን ይገዛል፣ ቤቱን ይገዛል። በቃ እሷ ቤት ውስጡና ምግብ ታባስለታለች፣ ዳቦ ይጎመጭጫል፣ አጎምጭጭ እያረገ ዳቦን በነጻ ልብስ ይተኮስለታል። ከዛ ደግሞ እያነፈረቀች ቪዲዮ ብር ትሰራለታለች። በቃ ሩታ ማለት ሁሉ ነገሩ ናት። በቃ ሩታ ትወጣለች ብላችሁ እንዳታስቡ፣ እዛ ቤት አትወጣም። ስሟን እየጠራው መጥራት አልፈልግም። እዛ ቤት ደመቁ በጭራሽ አትወጣም። ለምን መሰላችሁ? እንዴት ወጣም አያደርጋት። ብትወጣ ራሱ ለምን ነው የሚያመጣት? ለምን አትሉኝ? ወዷት፣ አፍቅሯት አብሯ ሊኖር ሳይሆን ገንዘብ ነው የሚፈልግ። እሷ ስታነፈርቅ፣ ስትነፋርቅ ብር ይመጣል። በእሷ በቃ በቃ እንደ ላብ ነው የሚያልባት፣ እንደ ላአም እና የቢዝነስ የገቢ ምንጩ ስለሆነች እሷ አትሄድም። በቃ ኩንትራቷንም እንደገና ያደሰችው ለዛ ነው፣ የገቢ ምንጩ ነው። እንደዚህ ላለቀው የሚገዛ ክብሩን ጥሎ የሚሰራ እኮ በስነ ስርዓት አለቃዎች እኮ የሚፈ አሁን እኛም አዳመቸን የምትፈልገው፣ ለእሷ ስግጥ ብለን ባንለብስ ቆንጆ ልብስ ስንለብስ ታውቃላችሁ እንዴት እንደሚናደዱ ሳንለብስ፣ ቤተሰብ ባናወራ፣ ቲክቶክ ፌስቡክ፣ ኢንስታ ባንጠቀም በጣም ነው ደስ የሚላቸው። ማንም ጋር ሳንገናኝ፣ ለነሱ ብቻ አገልጋይ ተገዥ፣ እየቀፈቀፉንም በጥፊ እየወለወለችን ቢሆን እንድንሰራላት ነው የምትፈልገው። አብርሹም እንደዛ ነው የሚፈልገው። እንደፈለገ ልብሷን እያስጣለ ልብሷን እስከ ላይ አጭር ቀሚስ አስለብሶ ዳቦዋ እስከሚታይ ድረስ እያሰራታል። ቢዝነስ ገንዘብ ነው የሚፈልገው እሱ የኔ እናት፣ እንጂ ትክክለኛ እንደሚስቱ ሚያት ነው የሚመስላቸው? አደለም፣ አደለም፣ አፍራ እኮ ነው። አሁን እኮ በፊት ተሳድባ ተሳድባ መጣች። አሁን እንዴት ብላ ቤተሰብ ጋር ትሄድ? እንዴት ብላ ምን ብላ ትሄድ እና ታዲያ ሌላ ሴት ጋር ባለፈው ስንት ሴት ጋር የተዋደ እንዴ ተመልሳ ከሱ ጋር አልፈልግሽም ብለው ተለያይተናል ካሉ በኋላ ድ እንዴ ቤቷ ቁሻንጣዋን ይዛ የገባችው ሳይል ምናት ነው የገባችው አሁንም ትወጣለች ይለያያሉ ምናምን አይደለም መለያየት አይደለም ግን ኑሮ አይደለም ኑሮ እንዳይመስላችሁ የምትኖረው እያነፈረቀች በቃ እርግጥ አድርጎ ነው የሚያኖራት ኑሮ አይደለም። እዛ ቤት ልትኖር ትችላለች፣ አትወጣም። ሲጀመር እሱም እንድትወጣ አይፈልግም። በቃ ገንዘቡን አተኝ እንደዚህ ላይዋ ላይ እንደፈለገ እየሆነ እየተከረባበተ የሚፈልጋቸውን ሴቶች በውጭ እያገኘ እሷን ቤት እንዳጋዥ ይጠቀማታል፣ እንደ ሰራተኛ። እሷ ከሄድሽ ማን ልብስ ያጥፍለታል? ማን ይተኩሳል? ማን ምግብ ያባስላል? ምን ሆናቸዋል? ኑሮ ውድ ነዋ፣ ገዝቶ መብላት አይፈልግም። ከዛ ደግሞ ማን ያነፈርቃል? ማን ያለቅሳል? በማን ገንዘብ ይገኛል ቢዝነስ ናት በቃ ገንዘብ ነው የሚያገኝባት በእሷ ማለት ነው። ስትማታም ዝም የሚላት ገንዘቡን እያሰበ። ዶላር አለው እኮ ለካ ይህም በጥፌ ስትለኝ አሁን ሁለት መቶ ሶስት መቶ ዶላር አፍስበታለሁ እያለ ኢማጅን እያሰበ በጭንቅላቱ። አንዳንዴ በነገራችን ላይ ገንዘብ ክብራችን ጥለን የምናገኘው ገንዘብ ገንዘብ ማለት እኮ ቁስ ነው። በቃ መሰረታዊ ፍላጎት የምናሟላበት ነው። ፍቅር ትክክለኛ ፍቅር የእውነተኛ ፍቅር የሚወዳችሁን የሚያፈቅራችሁን ሰው በጭራሽ በገንዘብ መግዛት አይቻልም። እንዴት ነው ፍቅርን አሁን ቤት አንዳንድ ሰዎች የዩማዝም ብላችሁ ገንዘብ ያላቸው ሰዎች ብዙ ገንዘብ አላቸው መኪና አላቸው ቤት አላቸው ግን ደግሞ ቤታቸው ውስጥ ሰላም የለም ባልና ሚስት አያወሩም አይነጋገሩም በግልጽ አያወሩም በቃ እሱም ለብቸው የተኛ እርሷም እነዛ ነው በአብዛኛው ገንዘብ ያላቸው ሰዎች ይሄ ደግሞ የሚሆነው ክብራቸውን ጥረው በአግባቡ ገንዘቡን ስለማያመጡት ነው ገብቷችኋል አደለ እነዚህ ክብርን ጥሎ ዝሙት እየሰሩ እየተጨመላለቁ የሚመጣው ገንዘብ ምንም አያደርግም። ያ የመጣው ገንዘብ ደግሞ በሰላም በፍቅር ደስተኛ ሆናችሁ ለምሳሌ፣ ምንም የሌላቸው ሰዎች ግን አንድ ድስትና አንድ እንትን እያላቸው ግን ደስተኛ ናቸው። ይሄ ምንድነው? በገንዘብ የማይገዛን ፍቅር በገንዘብ እየቀየራችሁ ክብራችሁን እየጣላችሁ የምትሰሩት ገንዘብ ባፍንጫችሁ ይውጣ ብዬ ነው የማስበው። እና አብርሽ ዋናው አላማው ሚዲያ ላይ መነጋገሪያ መሆን ገንዘብ በደንብ መስራት በቃ እንደዛ ነው ፍላጎቱ ሶ ሌላም ሰው አመጣለሁ አለ እኮ በቃ ገና ይመጣል ሶ ነፂን አምጥቶም ሊያቃጥላት ይችላል በቃ አሁን በአጠቃላይ ተቀይሯል ልጁ አያገባሽም እያላት ነው ሶ አያገባሽም ተብለች ደግሞ ምንም ልታደርግ አትችም ምንም አታደርጊኝም እያላት ነው ሶ እንግዲህ ደመቁ አይዞሽ ደግሞ ሴት ሆነሽ በሴት እንዴት እንደዚህ ታያለሽ ላላችሁኝ ሰዎች እኔ ሴት ሆኜ በሴት አላሾፍም፣ ማሾፍም አልፈልግም። ሲጀመር የተበደሉና ና የተገፉ ሴቶችን እኔ ሁሌም ቢሆን አበረታታለሁ። ታውቃላችሁ፣ ሁሌም እኔ ሴቶችን አበረታታለሁ። ግን ደግሞ እሷ ላይ እኔ የፈረድኩባት ራሷ ራሷን እንደዛ ክብሯን ጥላ ቤተሰቧን ተሰድባ መጣ። እንዴት ነው ላድንቀት የምችለው? እንደዚያ አታድርግ ሲባል እኮ ሰው ይመለሳል ወደ ራሱ። እኔ ሴት ብሆንም በሴት አላሾፍም። ግን ደግሞ የሚመጡበት መንገድ ነው። ራሷ ስትመጣ እንደ ሴት ሆኖ አልመጣችም። እንደ ሴት ሆኖ የመጣ ሰው ይከበራል፣ ይደነቃል። አይዞሽ በርቺ። አሁንም እኮ ራሷ ተሳስታ ነው ዝም ቤተሰብ አያገባው ምናምን ብላ ያረገዘችው። ስለዚህ እንደ ሴት ሆኖ ያልመጣ ሰው እንደ ሴት ላከብረው አልችልም። እውነቴን ነው። በፊት እኔ አደንቃት ነበር፣ አይዞሽ ምናምን እላት ነበር አብርሽ ያስለቀሳት ምናምን። አሁን ግን ራሷ ጊዜ ጉድጓድ ውስጥ ስለገባች ራሳችሁ ቆፍራችሁ አውጧት። እናንተ ገፍታችሁን የከተታችኋት አይዞሽ የኔ አንበሳ የኔ ጀግና እያላችሁ ገፍታችሁ አስገብታችሁ አሁን እኔን እንደዚያ አትበይ ምናምን አትበሉ። እራሱ ጉድጓድ ውስጥ የገባ ሰው ማንም ሊያወጣ አይችልም። ራሱ በገባበት እግሩ ራሱ ይወጣል። ስለዚህ እኔ እንደዚህ በጣም የሆነ ሙድ ምናምን ልይዝ ይችላል ወይ ይዛለው ከላል ይዛለው። እና ደግሞ ከፍቅር እየራስ ብትወርዱ የተሻለ ይሆናል። ቢገናኙ በጣም ነው ደስ የሚለኝ፣ ግን ደግሞ ፍቅር እንደዚህ አይነት ነገር ውስጥ ደግማ እንደማትገባ አስረግጨን ምነግራችሁ። አትገባም እንደዚህ አይነት ነገር ውስጥ አትገባም ነገርኳችሁ እኮ እናንተ ምኑ ናችሁ በጭራሽ